ይህ አውራ ጎዳና በዚህ አካባቢ የስያሜ መጠሪያው ጀፎሮ ይባላል። ጀፎሮ እንግዲህ መቼ እንደተጀመረ በውል የተረጋገጠ ማስረጃ ባይኖርም አንዳንድ የታሪክ ድርሳናት እንደሚያስረዱት ከሆነ ከአስራ አምስተኛው ክፍለ ዘመን ጀምሮ እንደተጀመረ ታሪክ ይናገራል። እንግዲህ ይሄ ጀፎሮ ለዚህ ቄ ለዚህ መንደር ለአካባቢው እጅግ ልዩ ትኩረት ተሰጥቶት ከጥንት ጀምሮ እስካሁን ድረስ ያለ ነው። አባቶቻችን በጥንት ምንም የምህንድስና ጥበብ ባልነበረበት ጊዜ እንኳን ይሄን የመሰለ የመመላለሻ አውራ ጎዳና ቀይሰዋል። መንገድ ባልተሰራበት እንዳሁን አንደኛው ወረዳ ከሌላኛው፣ አንዱ ክልል ከሌላኛው ክልል በቀጥታ መንገድ መገናኘት በማይችልበት ጊዜ እንኳን እንዲህ ያሉ ጀፎሮች እጅግ በአማረ መልኩ ተሰርተው የማህበራዊ የአካባቢያዊ ትስስሩን ሲያጠናክሩት ቆይተዋል። እንደው የጀፎሮን አመሰራረት በተመለከተ እጅን ጥቂት ነገር ካልኳችሁ በዚህ አካባቢ ተንቀሳቀሽ ስለ ጀፎሮ አንዳንድ ነገሮችን ጠይቃለሁ። አብራችሁ ሁሉንም አርሶ አደር ተሳትፎ ይፈልጋል። ለዚህ ደግሞ የመጀመሪያ ባለቤት ያደረግነው ነው አርሶ አደሩን ነው ማለት ነው። ደግሞ ይሄ መንገድ የጆሮፎ መንገድ ኮሪደር ከተጀመር ጀምሮ አንድም ቀን በትግሉ አላቋርጥንም። አጥር በማጠር አጥሩም ደግሞ በኩል ነው መጣላት የለም። ያው ለመኪና አስፍተን ጀምረናል። ተጥንትን

ሰፊ መሬት ነው። እንደዚህ ጆፎሮ ብለን የምንለው ማለት በተፈጥሮ አርሶ አደሩ በራሱ ያቆየው መሬት ነው። አዎ፣ ይሄ ከጆፎሮ ጋር በተያያዘ ከጥንትም ጀምሮ አንድ አካባቢ ከአንድ አካባቢ እንዲገናኝ፣ በተጨማሪም ደግሞ ማህበራዊ መስተጋብሩን ለማጠናከር ሰርግ ሲኖር፣ ለቅሶ ሲኖር ማህበራዊ ክዋኔዎችን ለማድረግ እንደሚጠቀምበት ይታወቃል። ና እስኪ እዚህ አካባቢ የጆፎሮ ሁኔታ ንገሪኝ። ያው ጆፎሮ በተለይ እንደ ስልጤ ባህልም በሁሉም አካባቢዎች ላይ እንደዚህ ሰፋፊ መሬቶች ሰፋፊ መንገዶች የግድ ነው። ምን ይልሻል መሳሽ አርሶ አደሩ ክፉ አለ ደጋላሁን ሰርግ ሲኖር ለቅሶ ሲኖር ማንኛውንም እንግዳ ልታስተናግጅበት የምትችይበት መሬት መንገድ መኖር አለበት የሚል እሳቢያ አለ። ቀድሞ ጆፍሮ ለብዙ ነገር የሚጠቀሙት እንትን ነው። የሆነ ለቅሶ ሲኖርባቸው ሰርግ ሲኖርባቸው፣ ሰርግ ሲመጣ ለቅሶ ሲመጣ ጆፍሮ አለ። ደንበኛ ጆፍሮ እንግዳ ሲመጣ ደግሞ የመሀል መንገድ አለን። ለእንግዳ መቀበያ የመሀል መንገድ ከዚህ ተነስቶ እስከ ላይ ድረስ እስከ አይረዲን ድረስ ድረስ ይወጣል መንገዱ የመንገድ ከፈታ ብቻ አይደለም። የሞዴል መንደር ስንል ወይም ደግሞ የገጠር ኮሪደር ስንል መንገድ ብቻ ያለው ሳይሆን የነባር ጀፈሮና ልምድ ያላቸውን አካባቢዎች መንገዱን ቅርጽ የሚያስያዝና የመክፈት ሲሆን በመንደሮቹ ደግሞ ሙሉ አርሶ አደር የበልጸገ ቤተሰብ እንዲኖረው የቤተሰብ ብልጸገና ቤተሰብ ደረጃ እንዲረጋገጥ የሚያስችሉን ከስድስት ከሰባት ኮምፖነንቶችን አካትተን ሄደናል አንዱ የሌማት ትሩፋት ሙሉ በሙሉ የተገበሩ መንደሮች እንዲሆኑ ነው በአንድ ቤተሰብ ከሚኒመም ዝቅተኛ አቅም ያለው አርሶ አደር አምስት ዶሮዎች እንዲኖሩት መካከለኞቹ ደግሞ አስርና ትንሽ ሻል ያሉት ደግሞ ሀያ አምስት ዶሮዎች እንዲኖሩት ፓኬጅ ያወርደናል በሞዴል መንደሮቹ ላይ አሁን እያሰብን ያለ ነው ሰው የሚማረርባት ሳይሆን ፈልጎ የሚመጣበት አካባቢ ለማድረግ እየሰራን ነው እና ያው በሁሉም አርሶ አደር ጓሮ አረብት ገቢ ከሶስት እስከ አምስት እስከ ስድስት የሚሆን እንደዚህ የንብ ቀፎዎች አሉ። ስለዚህ እንቁላል አለ፣ ማር አለ፣ ወተት አለ። ሻንጣ ይዤ እ ልምጣ እንጂ ሳይሻል አይቀርም እና ሌላው የከብቶቻችን መኖ እንግዲህ አስቢ፣ ይሄ ግቢ ነው፣ ሰፊ ነው። እዛች ጋር እንዲያጥረው ደግሞ መኖ አላቸው፣ ከጓሮ በተጨማሪ ይሄ ከመሸ ምናምን አንዳንድ ደግሞ ትንንሽ ጥጃዎች እነዚህ አዳዲስ የተወለዱ ጥጃዎች ሲኖሩ ከዚህ ጋር ጭዶ የሚሰጡበት ሁኔታ ነው ያለው እና ጠጋ ብለን እናያታለን። አሁን እች በሁሉም ግቢ በዚህ መልኩ ነው የሚገኘው። ይሄ አሁን እች መኖ ነች፣ ለመኖ የተዘጋጀ ቦታ ነው። እንደ ዞን ከ200 ቀበሌዎች አሉን፣ 201 ቀበሌዎች አሉን። በእነዚህ ቀበሌዎች ኮሪደር ልማት ሁሉም ላይ እኩል ነው ያወረድ ነው። እንግዲህ ሀሳቡ የሁሉም ተግባራት ሲሰሩ መጀመሪያ ቀዳሚው ሀሳብ ነው። እንዲህ አይነት አሻጋሪ የሆኑ በቤተሰብ ደረጃ ብልጽግና እንዲያረጋግጡ የሚችሉ ሀሳቦች ወደ ታች ደግሞ ሲወርዱ ወደ መሬት እንዲወርዱ ያው እኛ በታች ያለው አመራር ሚና ነው የሚሆነው። አሁን የመንገድ ብቻ ሳይሆን አንዱ ቤት ከአንዱ የሚገናኝበት የውስጥ ለውስጥ መንገድም አላቸው። አጥሩም እንደዚሁ የኮሚኒኬሽን የሶሻል ኢንተራክሽኑን በማይገድ መልኩ አጥር ብቻ ሳይሆን ውስጥ መገናኛ መንገድም ያለው ነው። በጣም የሚያምር ነው ማለት ነው። ወደዛኛው ግቢ በዚህ በኩል ነው የምንሄደው። ስለዚህ በአብራ ጎዳ ነው መዞር አይጠበቅብቅድም ያልኩሽ ማለት ነው። ያ መንገዱ ጆፎሮ የምንለው እንዳለ ሆኖ አንዱ ቤት ካንዱ ቤት ወደዛ መውጣት አይጠበቅበትም ይፍል በጣም ደስ የሚልሽ እዚህኛው ቤት ሰው ከሌለ ባይዘጋውም እዚህ ሰው ቤት ይጠበቅበታል በጣም ስለዚህ ማህበራዊ መስተጋብሩን በተለይ በደንብ እንትን ከማለት አንጻር ከማጠናከር አንጻር ምን ያህል አግዞታል በተለይ ይሄ ቸኑ መኖር አሁን ከዚህ 60 ቤት ድረስ በዚህ መልኩ መሄድ የምችል ከሆነ በጣም እጅግ ጠንካራ የሆነ ሶሻል ማህበራዊ ትስስር ይኖራል ይሄ አሁን ያለንበት አካባቢ ደግሞ በአፕል ምርት የሚታወቅ ነው እያንዳንዱ አርሶ አደር 250 ሀገር አፕል እንዲኖረው ንቅናቄ ሰርተን አሁን የሶስት ዓመቶቹ ፍራፍሬ መስጠት ጀምረዋል ማለት ነው። ሌላው ከፍራፍሬ አኳያ ያው ፓፓያ እና አቮካዶ እና ሙዝ ኢኒሼቲቫችን ነው። ድሮ የኛ ሙዝ አልነበረም እኛ የምንታወቅበት ሙዝ። አሁን የሙዝ መንደሮችን ብቻ ፈጥረናል። ፓፓያ ብቻ ያለማንበት መንደር አለን። እንደዚሁም ደግሞ ቡናም እንደዚያው ኤክስፖርት ሰብል ነው። በመንደሮቹ ላይ ቡና እንዲለማ አድርገን ለገበያ ጭምር ማቅረብ ጀምረናል ማለት ነው። በዚህ ጀፎሮ እንግዲህ እንደምትመለከቱት በግራና በቀኝ ትይዩ ሆነው የተዘጋጁ ወይ ደግሞ የተሰሩ የመኖሪያ ቤቶች አሉ። እነዚህ መኖሪያ ቤቶች አሰፋፈር ሂደታቸው እንኳን የሚጀምረው ከዚህ ከጀፎሮ ወይም ከዋናው አውራ ጎዳና አሰፋፈር ሂደት በኋላ ነው። ዋናው አውራ ጎዳና የትኛውም ከዚኛው ጋር ወይም ደግሞ በስተግራ የሚገኝ ነዋሪ ቀየውን ጥሶ ወይም ደግሞ አውራ ጎዳናውን አልፎ የግቢውን አጥር መከለል አይችልም ይሄ ያደረገ ሰው ቢኖር እንኳን በዚህ አካባቢ በጥንት አባቶቹ የተቀመጠ የመተዳደሪያ ህግ አለ በዚያ ህግ ምክንያት የሚቀጣ በአካባቢው ሽማግሌዎች የሚወቀስ ወደ ቦታው እንዲመለስ የሚጠየቅ ነው በዚህ ምክንያት ነው ይሄ ጀፎሮ እንግዲህ ከ15ኛው ክፍለ ዘመን ጀምሮ እስካሁን ያለበትን ይዘት ሳይቀይር እጅግ እንዳማረበት የቀጠለው ተለክቶ የተቀመጠ ቶማ አለ በሱ ደግሞ አልፎ ያወጣ ሰው ቅጣት ተቀምጧል። አንድ ደግሞ አንድ ቆሻሻ ከጠመጣ እንግዲህ ሲመጣ ተጠርጎ፣ ሴቶችም ሲወጡ ጠርጋሉ፣ ወንዶችም ሲወጡ ጠርጋሉ። ደግሞ ፈረስ ከወጣ ሜዳ ዶ ታሰራ እኳ በት እንዳይጥልበት እንዲያለት ይግላሉ። አባቶች እንዳስረዱኝ ከሆነ የዚህ አካባቢ ጀፈሮ በተለይ አሁን ያለሁበት ቦታ ወደ 30 ሜትር የሚጠጋ እርዝመት አለው። አንዳንድ መስቀለኛ መንገዶች ያሉበት ቦታ ላይ ሲሆን ርዝመቱ ከዚህ ከ30 ሜትር ሊበርጥ ይችላል ማለት ነው። ምናልባት ይሄ ጀፈሮ በምን ምክንያት ሊቋረጥ ይችላል ካላችሁ፣ ቀጥሎ ያለው መንደር እስኪገናኝ ድረስ በአጋጣሚ የሚሻገር ወንዝ ካለ፣ ደን ካለ፣ ወይ ደግሞ ገደል ካለ በዚያ ምክንያት ጀፈሮው ቀጥሎ ላይ ሄድ ይችላል። አለዚያ ከዚህ የተነሳው ጀፈሮ ሌሎች መንደሮች፣ ሌሎች ቄዎች፣ ሌሎች አካባቢዎች ጋር አቋርጦ የሚገኝ ነው። ከሁሉም ቦታ ያገናኛል። እንደሞ አዲስ አበባ ያገባል ቀጥታ አሁን በዚህ ብትቀጥሉ አዲስ አበባ ገባቸዋል። በብዙ መንገድ፣ በወራቤ ብትገቡ ደግሞ፣ በዚህ ባልቸው ብትገቡ ላይ ጨረጋ፣ የተለያየ መንገድ አለ። ዳኝሹ ግቢው በጣም ሰፊ ነው። መንገዱ በጣም ሰፊ ነው። ቢያንስ ከ20 ከ15 ከ20 እስከ 30 ያለበትም አለ። የመንገድ ስፋቱ ጀፈሩ ማለት ነው። እና አጥሩን ተከትሎ ደግሞ መኖን ያደረግ ነው ጥቅም የማይሰጥ አጥር ደግሞ መኖር የለበትም። አጥሩን ራሱ እዚህ ፕሮቲን የመነጩ አሁን እዚህ የምታያቸው መኖች መረድ ማሳውን አሁን እናያለን የመኖች አሉ ማለት ነው። ያማነሰው እየተቀነጠበ ለእንስሳት ይውላል ማለት ነው። ስለዚህ ሀሳቡ ከአዲስ አበባ ጀመረ። አዲስ አበባ በጣም ውብ ሆና እንደ ስሟ አዲስ እና ውብ ሆናለች። እና ያንን ደግሞ በገጠር እንዴት እንተግብረው ተብሎ ሀሳቦች ተቀብለናል። አሁን ባየሽው መንገድ አካባቢን ውብ የማድረግ ስራ እየሰራ ያለ ነው። ቀደም እዚያ ዶሮ ማሩ አካባቢ የቤት አጠቃላይ አቀማመጡን ተመልክተን መጥተናል። እና አሁን አንዱ የምናየው እዚህ የጓሮ ልማት ስራቸው ላይ እንሰት እንሰት፣ ያው በጣም በርካታ ጥቅሞች ያሉት ነው። እንደምታዩ አንደኛው ቆጮ፣ ቡላ አምቹ የሚባል ነገር አሉ። አስሩ እሱ የተለያየ መድኃኒትነት ያላቸው አምቹ እንትኖች አሉ። ለምሳሌ ለተሰበረ ሰው ጭምር የሚሆኑ መድኃኒት የሚሆኑ መድኃኒት ማለት ነው። ይጠግናል የተለያዩ ቅምናር አጋዴ ምናምን ተብሎ የተለያዩ ስም ያላቸው እንትን የሚሉ አለ። እና ለአንድ አርሶ አደር ብዙ ነው። ግን እንሰቱ እና እንትን ደግሞ አተካከሉ ራሱ በጣም በመስመር ነው፣ ቀጥ ያለ ነው። የተወላገደ ምናምን የለም። ከመብልነት ውጭ እንደው እንዲሁ ለማየትም ራሱ የሚማርክ ነገር ነው። ቢያንስ እንዳልሽው ኮሰረት ይኖራል ወይ ሮዝመሪ ይኖራል። ያው እዛ ጋር ስንደርስ ያሳይሻለሁ መሬት በተፈጥሮ ወረዳው ላይ እንትን አይደለም ሰፋፊ መሬቶች የሉ ነው። ባሉ መሬት ላይ ግን የተሻለ ነገር ለመስራት የሚደረግበት ጥረት ትልቅ ነው። እና ቅድም እንዳልኩሽ ያው ድንች ታገኛለሽ፣ ያው አጥር ኮሰረት አለ፣ ነጭ ሽንኩርት አለ፣ ወደዛ ጎመን አለ፣ እዚህ ጋር ጎመን አለ። በጣም ቀነቻለሁ። መሬት ስጡኝ ድርሻዬን። እሱን እናንተ ብቻ ነው እንምጣ። እሺ እንዴ ጥሩ ሰዓት ደረስና፣ ሰዎች ተሰዎች ተሰብስበው ቡና እየጠጡ ነው። ጭራሻ ላዩንም በዚህ ጋር ብንገባስ? ቡና የሚጠጣበት ሰዓት ላይ ደረስ። ገዴ ጥሩ ነው ዛሬ እድል። እንዲ እንደምን ዋላችሁ? ቡና ሲጠጣ ደረስን። ጥሩ እድላለይ ማለት ነው። አረ አስነስተናችሁ። እንግዳ መጣ። ወደፊት አሁን የገጠር የቀበሌ ማዕከላትም አሉ ስራውን ወይ ወረዳ፣ ዞን ማዕከል ብቻ አልተው ነው ኢቭን የከተማውን በትንሽ ከተሞች ላይ ራሱ የመንገድ የማስፋትና የማስዋብ ከተማውን ደግሞ ለኑሮ ምቹ የማድረግ ለኢንቨስትመንት ምቹ የማድረግ ስራ እየሰራን ያለ ነው ስለዚህ አዲስ አበባ የነበረው ሀሳብ ኦልሞስት ገጠር ላይ መጥቶ አሁን ባያችሁት መንገድ ውብ የሆኑ መንደሮች የፈጠርን ለኑሮ ምቹ የሆኑ ለእንቅስቃሴ ምቹ የሆኑ ለሶሻል መስተጋብር ምቹ የሆኑ ለከ የአዲስ አበባ አይነት መንደር አካባቢ ገጠሩም ላይ እንዲኖር ኢኒሼቲቭን ተቀብለን እየሰራን ያለ ነው ማለት ነው። አድማጮቻችን እንግዲህ ከአዲስ አበባ ከ120 ኪሎ ሜትር በላይ አቋርጠን እዚህ አሊቾ ውሪሮ ወረዳ ላይ ነው የተገኘ ነው። በዚህ ወረዳ እንደተመለከታችሁት ካሜራችን ግሩም ግሩም ቦታዎችን ሲያስቃኛችሁ ነበረ። የወረዳው አስተዳዳሪ ከኔ ጋር ነበረች። እዚህ ጉርብትናው እጅግ ደስ የሚል ነው። ቤተሰቡ ተሰብስቦ እንደዚህ በጋራ ቡና ይጠጣል። በጣም ቆንጆ የሆነ ቦታ ተመልክታችኋል። እንግዲህ የኮሪደር ልማቱ በከተማ ብቻ አይደለም፣ በገጠርም እንደዚህ ያማሩ የዘመኑ በጣም ቆንጆ ውብ የሆነ አየሩ ምድሩ ተስማ የሆነ ምንም ነገር እንኳን ብትዘሩበት ሊያበቅል የሚችል መሬት ያላቸው። እውነት ለመናገር ተመልካቾች፣ እዚሁ ቅሪ ቅሪ እስኪለኝ ድረስ በጣም ቀንቻለሁኝ። ቀጥሎ ደግሞ የአዲስ ቲቪ ፕሮግራሞቻችን የሚቀጥሉ ነው የሚሆነው። መልካም ጊዜ ይሁንላችሁ።